ለመለመች የደረቀ አጥንቴን ዓለም ልሞልኛል፣ ጽዋዬ ነው ደግሞ ጌታ ሞልቶልኛል። በሞት ጥላ ብሄድ የቱ ያስፈራኛል? ለውልረኛል ከላይ ሆኗል፣ ነፍሴ ለመለመች ለመለመች ለመለመች ጌታ ስላገኘች ለመለመች ለመለመች የደረቀ አጥንቴ ዓለም ልሞልኛል ጽዋዬንም ደግሞ ጌታ ሞልቶልኛል በሞት ጥላ ብሄድ የቱ ያስፈራኛል ልውልረኛዬ ከሌላ ሆኗል ነፍሴ ለመለመች ለመለመች ለመለመች ጌታን

እንዴት መልካም ነው። አምላካችን ድንቅ ነው። ልልበሉለት ለታረደው በእልልታችሁ፣ ጭብጨባችሁ ይሰማ። ሃሌሉያ። እንደዚህ አንድ አድርጎ ያቆመን ጌታ በእውነት አመስግኑት። አንድ አድርጎ በዚህ ወቅት ላይ እንድናመልከው የረዳን ስሙን በዚህ ስፍራ እንድንጠራ የረዳን ጌታ ይባረክ። ሃሌሉያ። እጅግ በጣም ደስ ብሎኛል። ከአራቱም አቅጣጫ ስለ ሀገራችን ኢትዮጵያ እንድንጸልይ እግዚአብሔር በሰጠኝ ምሪት መሰረት ጥሪያችንን ሰምታችሁ ከቅርብም ከሩቅም እዚህ የተገኛችሁ የሀገሬ ጉበኞች፣ የመንፈስ ዓለም ጦረኞች፣ የነገው ትውልድ ድልድዮች፣ የእግዚአብሔር ኃይል ሰራዊቶች የሆናችሁ እናቶቼ እንኳን ደህና መጣችሁ። የፊታችሁን ደስታ ስመለከት ለሀገሬ የተስፋ ብርሃን ጮራ ይፈነጥቃል። ሀገራችን ኢትዮጵያ ባለፉት ዘመናት የነደደባት እሳት ያላቃጠላት፣ የተወረወረባት ጦር ያላፈረሳት፣ የተጠመደባት ወጥመድ ያለያዛት፣ እናንተ በጓዳችሁ ያፈሰሳችሁ እንባ ታብሶ የጨዋችሁ ጩኸት ተሰምቶ ነው እግዚአብሔር ስለምድራችን ምድራችን እንድትቃትቱ እናንተን ለምድራችን አስነስቷቸዋል። ጸሎት የማይታይ ቢሆንም የሚታይ ስራን ግን ይሰራል። ጸሎት የኃያላንን ትጥቅ የሚፈታ የጠላትን ምሽግ የሚደረምስ ምድራችንን ከገባችበት እርግማን ከጦርነት ከራብ ነፃ የሚያወጣ ታላቅ ኃይል ነው። በነዚህ ቀናት ስለ ሀገራችን ኢትዮጵያ ስንጸልይ እግዚአብሔር ታላቅና ኃይለኛ ነገር ከሰው አእምሮ ውጪ የሆነ ነገር እንደሚያደርግ ሙሉ እምነቴ ነው። እኛ በጓዳ ስንጸልይ እሱ በአደባባይ ላይ ይመልስልናል። እኛ በፊቱ ስንሆን እኛ በፊቱ ስንሆን ጠላቶቻችን በፊታችን መቆም ያቀታቸዋል። ከዚህ ቀን ጀምሮ የሚኖረን የሶስት ቀን ቆይታ ስለምድራችን በእግዚአብሔር ፊት የምንጸልይበት የኃይልን በትር ይዘን የምንገለጥበት እግዚአብሔር በክብሩ በመካከላችን የሚገለጥበት ታላቅ ጊዜ ይሆናል። ይህንን የመጀመሪያ ዙር ዓለም አቀፍ የእናቶች ማላጅ አንድነት ጊዜ ላይ በመገኘታችሁ ለእኔ ታላቅ ደስታ ነው፣ ለምድራችንም ታላቅ እረፍት ነው። ጌታ ይባረግ። በእውነት እኔ ዛሬ እጅግ በጣም ደስተኛ ነኝ። ምናልባት በሚዲያ ጥሪያችንን ሰምታችሁ መጥታችኋል ባለፉት ጊዜያት ስ ጸልይ እግዚአብሔር በርካታ ሀገራዊ መልእክቶችን ይሰጠኝ ነበር ከሰጠኝ መልእክቶች በኋላ እንደዚ ያለኝ በኢትዮጵያ ምድር ላይ ከሶስት መቶ እናቶች ጋር በፊቴ ሁኚ ጸል ያለኝና በርካታ መልእክቶችን ሰጠኝ ከዛ ሶስት መቶ እናቶችን ከኢትዮጵያ ትጠሪልኛለሽ አለኝ ጌታ ጌታ ሆይ እነዚህ ሶስት መቶ እናቶች ምንድን ናቸው ስለው መሳፍንት ላይ ያለውን የእግዚአብሔር ቃል ወደ ውስጥ ያመጣ በሶስት መቶ ሰራዊት ነው ያንን እንደ አንበጣ የበዛውን ጠላት የመታው በእጆቻቸው ሶስት መቶ ሰራዊቶች ችቦ ይዘው ነበር አለኝ እሳት ይዘው ነበር አለኝ ሲዳማ ክልል የመጣችሁ እናቶች ኑ ወደዚህ ዌልካም በሏቸዋ ዌልካም ለዚህ ስለ ሀገራችን ኢትዮጵያ ለመጸለይ ከሲዳማ ክልል የመጡ እናቶች ናቸው። ተቀበሏቸው፣ ዌልካም በሏቸው፣ ዌልካም በሏቸው፣ ዌልካም በሏቸው። በዚህ የሶስት ቀን ጸሎት ላይ አብረውን ለመጸለይ የተሳተፉ በሲዳማ ክልል የሚኖሩ እናቶቻችን ናቸው። እያጨበጨባችሁ ሸኟቸው። እያጨበጨባችሁ፣ እያጨበጨባችሁ፣ እያጨበጨባችሁ። ጌታ የተባረከ ይሁን። ሃሌሉያ። ጌታ ይባረክ። እናቶቼ እነሱን ደግሞ ሰላም ትላላችሁ ባላችሁበት። እናመሰግናለን፣ እንወዳችኋለን። ቤታችሁን፣ ልጆቻችሁን፣ ስራችሁን ሰውታችሁ ወደዚህ ስፍራ ከእኛ ጋር ስለ ሀገራችን ኢትዮጵያ ለመጸለይ ስለመጣችሁ እጅግ አድርገን እንወዳችኋለን። ለምልሙ ከፍ ትበሉ ክፉ አይንካችሁ። እናቶቻችን ተባረኩ፣ በሰላም ሂዱ። ሀገራችን ኢትዮጵያ በሰጠኝ ራዕይ መሰረት አብረው ለመጸለይ ወደ ሐዋሳ የመጡ 272 ኪሎ ሜትር ተጉዘው የመጡ ከአዲስ አበባ ሊጸልዩ ከኛ ጋር የመጡ እናቶችን ወደዚህ ጠራለሁ። እነርሱንም እያጨበጨባችሁ ሸኙልኝ። ከአዲስ አበባ 272 ኪሎ ሜትር ተጉዛችሁ የመጣችሁ እናቶች ኑ ወደዚህ ኑ ወደዚህ እናንተን የሰጠን እግዚአብሔር ይባረክ ከአዲስ አበባ የመጣችሁ ኑ ከአዲስ አበባ የመጣችሁ ኑ ተቀበሏቸው ተቀበሏቸው እናቶቼ ለምልሙ ወደዚህ ኑ ወደዚህ ኑ ዌልካም እንላችኋለን ኢየሱስ ጌታ ነው ብርቱ እናቶች ናቸው ቤታቸውን፣ ኑሯቸውን፣ ስራቸውን ሰውተው ስለ ሀገራችን ኢትዮጵያ ለመጸለይ 272 ኪሎ ሜትር አልፎ መጥተዋል። ወልካም በሏቸው። እናንተም ሰላምታችሁን። ጌታ ይባርካችሁ። እንወዳቸዋለን። ተባረኩ። እንወዳቸዋለን። ከ152 ኪሎ ሜትር ድረስ ተነስተው የመጡ አሁንም ስለ ሀገራችን ኢትዮጵያ ለመጸለይ ይህንን አክል ኪሎ ሜትር ተጉዞ የመጡ እናቶቻችን አሉ። ከደቡብ ኢትዮጵያ ክልል የመጣችሁ እናቶች ኑ ወደዚህ። ከደቡብ ኢትዮጵያ ክልል፣ ደቡብ ኢትዮጵያ ክልል ያ ማለት ሶዶ፣ አርባ ምንጭ፣ ዲላ። ኑ ተቀበላቸው፣ ተቀበላቸው። ደቡብ ኢትዮጵያ ክልል፣ ተቀበሏቸው፣ ተቀበሏቸው። ብዙ ነገር ሰውተው መጥተዋል። አብሮ ለመጸለይ 152 ኪሎ ሜትር ነው አቋርጠው የመጡት። ተቀበሏቸው። አመሰግናለሁ። እኔም ወዳቸዋለሁ። ቴንኪው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። እነዚህም እናቶች ስለ ሀገራችን ኢትዮጵያ ለመጸለይ አንድ መቶ ሀምሳ ሁለት ኪሎ ሜትር ነው የመጡት ተጉዜ የመጡት ቤታቸውን፣ ኑሯቸውን፣ ልጆቻቸውን እንግዲህ ቆዩ ብለው የሀገራችን ጸሎት ይቀድማል ብለው መጥተዋል። እነሱንም ዌልካም ብላችሁ ተቀበሉልን። እንወዳቸዋለን። እግዚአብሔር ይባርካችሁ። ለሀገራችን ኢትዮጵያ ለመጸለይ ወደዚህ ስለመጣችሁ ተባረኩልን። ሰላም በላቸው። እንወዳቸዋለን። አሁንም ስለ ሀገራችን ኢትዮጵያ ከእኛ ጋር አብሮ ለመጸለይ ወደ ሐዋሳ የመጡ እናቶቼ 185 ኪሎ ሜትር ተጉዘው የመጡ እናቶች አሉ። ማዕከላዊ ኢትዮጵያ ክልል። ኢየሱስ ጌታ ነው። ዘንድሮ ጠላት ጉዱ ፈላ። ለኢትዮጵያ ከፍታ ጊዜ ነው። ለኢትዮጵያ ከፍታ ጊዜ ነው። ለኢትዮጵያ ከፍታ ጊዜ ነው። ለኢትዮጵያ ድል ጊዜ ነው። ለኢትዮጵያ ከፍታ ጊዜ ነው። ለኢትዮጵያ የከፍታ ጊዜ ነው። እነዚህ ብርቱ እናቶች ናቸው። ቤታቸውን፣ ስራቸውን ትተው ስለ ሀገራችን ኢትዮጵያ ለመጸለይ የመጡ እናቶች ናቸው። ዌልካም ስትሉ አጨብጭቡላቸው። እንወዳቸዋለን። ተባረኩ። ሰላም በሏቸው። ቴንክዩ። አሁንም ስለ ሀገራችን ኢትዮጵያ ለመጸለይ እናቶቻችን አሉ ከኦሮሚያ ክልል አጨብጭቡ። ከኦሮሚያ ክልል ስለ ሀገራችን ኢትዮጵያ ለመጸለይ ጊዜያቸውን ሰውተው የመጡ ብርቱ እናቶች አሉ። ኢየሱስ ጌታ ነው። አጨብጭቡ፣ አጨብጭቡላቸው። እነዚህም እናቶች በጣም በብርታት እየጸለዩ ያሉ እናቶች ናቸው። ቤታቸውን፣ ነገራቸውን ሰውተው ስለ ሀገሬ ኢትዮጵያ እኔንም ይመለከተኛል ሲሉ ከኛ ጋር ለመጸለይ የመጡ ናቸው። ወልካም በሏቸው። እናንተም ሰላም በሏቸው። ቴንኪዩ። እንወዳቸዋለን። ተባረኩ። ከሐዋሳ መቀሌ 724 ኪሎ ሜትር ነው። ከትግራይ ክልል ወክላ የተገኘች እናታችን አለች። ትግራይ ክልል ትግራይ ክልል! አጨብጭቡ አጨብጭቡ! ከትግራይ ክልል ቴንኪው። ኢየሱስ ጌታ ነው። ሃሌሉያ! ሰባት መቶ ሀያ አራት ኪሎ ሜትር፣ ሰባት መቶ ሀያ አራት ኪሎ ሜትር። ስለ ሀገራችን ኢትዮጵያ ለመጸለይ በዚህ ተገኝተዋል። ሃሌሉያ፣ ሃሌሉያ። አማራ ክልል 518 ኪሎ ሜትር ነው። ባህር ዳር ከአማራ ክልል ከአማራ ክልል ከአማራ ክልል ኢየሱስ ጌታ ነው። ሃሌሉያ ኢየሱስ ጌታ ነው። ለጌታ ታላቅ የእልልታ ጭብጨባ። እንግዲህ አማራን ክልል ወክለዋል፣ አማራን ክልል ወክለዋል። ጌታ የተባረከ ነው። አጨብጭቡ። ጉባኤውን ሰላም በሉ። ተባረኩ። ኢየሱስ ጌታ ነው። ገና ድንቅ ይሆናል። ለጌታ ክብር ይሁን። እሺ ለኢትዮጵያ በሉ፣ የክብር በሎ፣ የድል በሎ፣ የምስጋና በሉ። ዘመን መቷል በሉ። ጠላት በሉ ወዶ ሳይሆን በሉ፣ ተገዶ በሉ። የምድሬን በሉ በረከት በሉ፣ ድል በሉ፣ ይተፋል በሉ። እኛ ግን በሀገራችን ኢትዮጵያ እስከዛሬ ስንጸልይ ከድል ውጪ ሽንፈት አውሮ ተናናቀ ጌታ ነው ምን ደም ይፈሳል እያለን፣ ስለዛ ደም መፍሰስ እየጸለይን ግን ሞት አይሆንም ነው ምንለው። ምክንያቱም የጠላትን ሀሳብ አናስተናግድም። ሃሌሉያ። ጠላት ትወርቃላችሁ ሲል በፍጹም አንወርቅም እንላለን። ትፈርሳላችሁ ሲል አንፈርስም። ምክንያቱም የአፋችሁ ቃል ሕያው ነው፣ የሚሰራ ነው። ስለዚህ እጃችሁን ከፍ አድርጉና ለኢትዮጵያ መልካም ይሆናል በል። የለቅሶ ወራት ይፈጸማል። ተባረኩ እናቶቼ፣ ቁጭ በሉ። ቅድም ብያቸዋለሁ፣ እኛ ስለ ሀገራችን ልንጸልይን የመጣ ነው አይደል? እንጸላ ያለንም እኛም በእሳት እንለኮሳለን። ስትሄዱ እሳት ይዛችሁ ነው የምትሄዱት። ኢየሱስ ጌታ ነው። የመክፈቻ ማለት ፕሮግራሙንም አሳልፋ በመስጠት ያለውንም ነገር አሳልፋ በመስጠት ጸሎት ከጸለች ዜድ እጠራለሁ አያለ ብዙ አያለ አቼል አባጋስ አያለ አያለ ገና ገና ብዙ አያለ የእግዚአብሔር ክንድ በምድሬ ሲነሳ የመከራው ዘመን ሲረሳ አዳዳዳ እምባካለቀሰው ሲታበስ የዘመናት ጸሎት ሲመለስ ያለው አያለው ሽባዎች፣ አንካሶች ሲዘሉ ዲዳዎች ተናግረው

እግዚአብሔር አባታችን ሆይ እናመሰግናለን። ስሙ ይባረክ። እግዚአብሔር ተዋጊ ስሙም እግዚአብሔር ነው። በጥቂቱም በብዙ እግዚአብሔር ማዳን አይሳነውም። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እግዚአብሔር ሆይ እናመሰግንሃለን። በሚገርም ዘመን፣ በሚገርም ሰዓት፣ በሚገርም ምሕረት ለብላቴና ራይ ስለ ሰጠህ እናመሰግንሃለን። ቅሬቶች ስላሉ እናመሰግንሃለን። እኛም ስላየን እግዚአብሔር፣ መቼም እንደ ስምዖን ባርያህን አሰናብታንልም። ጌታ ሆይ እናመሰግንሃለን። ስለ ባርያህ አመሰግንሃለሁ። ስለ ሰጣት ምረታ አመሰግንሃለሁ። ስለ ሰጣት ራይ እናመሰግንሃለን። ጌታ ሆይ እንግዲህ በዚህ ታድመናል፣ ተረኞች ሆነን ተገብቶን ሳይሆን ተቆጥረናለን። ሁሉን አሳልፈን ለአንተ እንሰጣለን። የትኛውም ድምፅ እንዳይስተናገድ በፊት ዝቅ ዝቅ እንላለን። አንተ ብቻ ታይ። ስለምታደርገው ተመስገን፣ እንወደሃለን በኢየሱስ